እኔ አንድ የማይመቸኝ የታሪክ ሪዲንግ አለ። ሚኒሊክ የመጀመሪያውን ውል ለኤርትራ ጂኦግራፊያዊ የሆነ ቁመናን ያጎናፀፈውን ውል ሲሰጡ በአንዳንድ ወገኖች ለምንም ደንታ አልነበራቸው፣ ዙፋናቸውን ለማቆየት ብለው የትግራይ ልሂቃንን ኮምፕቲሽን ለመክላት ሲሉ ኢትዮጵያን አሳልፈው የሰጡ ከሃዲ ናቸው ይላሉ። ይህንን አልቀበሉም። ለምሳሌ ፈርመዋል? አዎ። ለምን ፈረሙ ስንል ግን የሆኑ ነገሮች አሉ እና ይህን ማነሳ ፋስት ፎርዋርድ መጥቻ ሂስቶሪካል ኢኩቨለንስ ላስቀምጣለ። የተለያዩ ገፊ ምክንያቶች አሉ። አንዱን የማልቀበለው ግን በወገንተኝነት ደረጃ ኢህአዴግ ከነ አፈጣጠሩም ከነንትኑም ከዛ የዘር ቆጠራና የደም ጥራት ውስጥ ልትገባ ነው ከጀምሩም ከኢትዮጵያ ይልቅ ለኤርትራ ባደሉ የሕወሓት መሪዎች ስለተመራ ውግንና አልነበረውም የሚል የዛሬ እውነታችንንም ፕሮጀክታችንንም ልንመልሰው በማንችል ሙት ነገር አብሮ መቆምን ሊከፋፍልብን የሚችልም ትርክት ብቻ ሳይሆን ተገቢነት የጎደለው እንድንገባ አልፈልም። ወገንተኝነት ስላነሳቸው የሚለውን አውጥቼ ነው እኔ። እኔ አንድ የማነሳው አለኝ መጽሐፌም ላይ ሌሎችም ቦታ ኢሳይያስ ትልቁን ዋንጫ ይፈልጉ ሶ ዩ ኖ ነበር። እዛ ጋር አስቀምጠን ከዛ የኛ ፓወር ባለንስ እንጠብቀን ሰብሰርቪየንት ለኛ የሆነ እናመጣለን የሚል ካልኩሌሽንም ነበራቸው። ስህተት ተፈጽሟል፣ በጣም በጣም ተፈጽሟል። ሁለት አፈወርቂያ ነታዩ ትክክለኛው ነገር የውክልና ጥያቄ ውጭ ከዚህ በፊትም ዶክተር ያዕቆብም እንሱን የሚያነሳል ስ ተገቢ ጥያቄ። ኤሌክትር አይደለም። በምን ኦን ዘ ፓወር ቬስትድ ኦን ሚ ብለህ ነው የምትገባው በፓርላማው የኢትዮጵያ ሕገ መንግሥት እንደዚህ በሰጠኝ ብለህ ነው የምትገባው። ያን ጊዜ ሽግግር መንግስት ነው የነጻዎች ስብስብ ነው። ኤርትራ ዲፋክቶ ሆናለች። በጣም ጥሩ። እዛ ላይ አይደለም ክርክሩ ፋስት ፎርዋርድ 85 ስትመጣ ለተባበሩት መንግሥታት ዲጁሬ የሆነችበት ሂደት ላይ ቢያንስ እነዚህን ነገሮች አሁን ነው የምወስነው። ይህንን ሪኮግኒሽን የእናት መሬትነቴን ሪኮግኒሽን እንድሰጥሽ፣ የእናት መሬት እውቅና ይባላል። ለተባበሩት መንግሥታት በጣም የሚያቀርላት አሁን ሶማሊላንድን ፑንትላንድን ሞቅዲሾ ያለው እናት እንትን ማደር እንትን ወሳኝ ያደርገዋል። ወሳኝ ሆርን ላይ የወጣው አርቲክል በጣም ቢውቲፉል በቂ ኬዝ አለን። የትላንት የማና የማን መልሰው እንትን ውስጥ ከምንገባ ለዛሬና ለነገ አለን ግን ትላንት መነሻ ስለሆነ እናነሳው። ስናነሳው ግን አቅማችንን በማያዳዳ መልኩና ኃይል በሚያሰባስብልን መልኩ ፌርም ሆነን ብናነሳው በሚል ነው እንጂ ልክ ነው።